ሰላም እንዴት ናችሁ? የአውለ ለሁሉም የኦንላይን ትምህርት ቤት የዩቱብ ቻናል ቤተሰቦች በዛሬው ዝግጅታችን ከባለፈው ዝግጅታችን ቀጣዩ እና የቃላት የመጻፍ እና የማንበብ ልምምድ የሚያስተምረን ቪዲዮ ይዘን መጠናል። በባለፈው ዝግጅታችን ከተ እስከ ሀ ወይም ደግሞ ተ ቸ የ ነ ኘ አ ከ ሀ እና እንዲሁም ደግሞ በእያንዳንዳቸው እነዚህ ሰባት ሰባት ቤተሰቦች ያሏቸው እና በየእነዚህ ቤተሰቦች ውስጥ ደግሞ ቃላትን እየጻፍነ እንዴት ቃላትን መጻፍ እንደምትችሉ እያሳየኋችሁ ነበር። ዛሬ ደግሞ ከዚያ የቀጠለውን ከወስ ከጨ ያሉ ፊደሎችን ይዤላችሁ መጥቻለሁ። በእነዚህ ፊደላት በእያንዳንዱ ቃላትን እየጻፍኩኝ እንዴት ቃላትን እንደምጽፉና እንደምታነቡ የማሳያችሁ ይሆናል። እስከ መጨረሻው ተከታተሉ። በመጀመሪያ እነዚህን ፊደላት ወይም ደግሞ የድምፅ ውክልና የያዙ ሆሄዎችን አንድ ባንድ እየጠራሁኝ ያሳያችሁና ከዛ በኋላ ደግሞ እነዚህን ፊደላት ከድምፆች ጋር እያያዝኩኝ ወይም ደግሞ ተመሳሳይ መጽሐፍ የሚፈልገውን ድምፅ የያዙትን ፊደሎች እየሰበሰብኩኝ እኔ በሚፈልገው መንገድ ወይም ደግሞ እንዴት እንደምጽፍ የማሳያችሁ ይሆናል። ስለዚህ እናንተ መጽሐፍ ማንበብ እያስቸገራችሁ ያላችሁ ልጆች በእርግጠኝነት እንዴት እንደሚጻፍና እንደሚነበብ በቀላሉ ታውቃላችሁ ብዬ አስባለሁ። በዚህ ቪዲዮ እስከ መጨረሻው ተከታተሉኝ። ወ ው ዊ ዋ ዌ ው ወ ይሄ የወ ቤተሰብ ነው። የሰባት ቤተሰቦች አሉት። ቀጣዩ ደግሞ ዘ ዙ ዚ ዛ ዜ ዝ ዞ ከዛ ቀጣዩ ፊደል ዠ ዡ ዢ ዣ

ጋ ጌ ግ ጎ ሄ ጠ ጡ ጢ ጣ ጤ ጥ ጦ ከጣይ ደግሞ ጨ ጩ ጪ ጫ ጬ ጭ ጮ። እንግዲህ እነዚህን ፊደሎች ተጠቅሜ የጻፍኳቸውን ቃላት እያነበብኩ እና እንዴት እንደጻፍኳቸው ከማሳየቴ በፊት እነዚህን ፊደሎች ቅርጻቸውን እንዴት በቀላሉ መረዳት እንደምትችሉ ላሳያችሁ። መጀመሪያ እነዚህ በአረንጓዴ የተጻፉ ብዚህ ላይ ያሉ ፊደሎች በአማርኛ ቃላት ውስጥ በዛሬው ዝግጅት ያመጣኋቸው የመጀመሪያዎቹ ፊደሎች ናቸው። እያንዳንዳቸው የምታዩቸው ሰባት ሰባት ቤተሰቦች አሉት። እነዚህን የመጀመሪያ ፊደላት ከያዛችሁ በኋላ ሁለተኛ ቤተሰቦቻቸው ደግሞ የምታዩት እዚህ ቀጥሎ ያሉት ናቸው። እነዚህ ማለት ነው። እነዚህ ፊደሎች ከመጀመሪያ ፊደላቸው ላይ ከጎነ ጎናቸው ላይ አግድም መስመር ባይኖረው ኑሮ ተመሳሳይ ነበሩ። ለምሳሌ ወና ው እዚህ ላይ የነበረው አግድም መስመር ወይም ቅጥያ ባይኖረው ዘና ዙ ከዚህ ላይ የነበረው ቅጥያ ባይኖር ዠና ዡ ከዚህ ላይ የነበረው ቅጥያ ባይኖር ደና ዱ እንደዚሁ ጀና ጁ፣ ገና ጉ፣ ጠና ጡ፣ ጨና ጩ የምታዩቸው ተመሳሳይ ቅርጽ ነበራቸው ከመጀመሪያ ፊደላቸው ጋር ግን ከጎናቸው ላይ ቅጥያ ወይም ደግሞ አግድ መስመር የተሰመረ ተጨማሪ መስመር አለው ማለት ነው። ሶስተኛ ፊደላት ጋር ስትመጡ ደግሞ እግር ወይም ደግሞ እነዚህ ወደታች የተዘረጋ መስመር የሌላቸው ፊደላት የሆነ ቅጥያ ወይም ደግሞ ወደታች የተዘረጋ መስመርና እንደዚሁ ከእግሩ ላይ ደግሞ ሸፈፍ ያለ ቅርጽ አለው። እነዚህ ወደታች የተዘረጋ እግር ያላቸው ባለ አንድ እግርና ባለ ሶስት እግር ፊደላት ደግሞ ካለው እግራቸው ላይ ወደ ጎን ተጨማሪ ቅጥያ ወይም ሸፈፍ ያለ ነገር ይጨመርባቸዋል፣ እንደምታዩት። ስለዚህ ይህ የምታዩት ከእግሩ ላይ ሸፈፍ ያላለው ይህም እንደዚሁ ይዩዋቸው፣ አንድ ባንድ። ስለዚህ ሁሎቹም ከእግራቸው ከነበረው እግራቸው ላይ የምታዩት ጠመም ጠመም ያለ ወይም ደግሞ ሸፈፍ ያለ ባይኖረ ኑሮ ከመጀመሪያ ፊደላቸው ጋር ተመሳሳይ ነበር የሚሆኑት። ለምሳሌ ጠና በዚህኛው በጢ በሚባለው ፊደል መካከል ያለው ይኸው ጢ ወይም ሶስተኛዋ ፊደሏ እግሯ ላይ ጫማ ወይም ሸከፍ ያለ ነገር አላት። ጨናጪ፣ እንደዚሁ ደናዲ፣ ጀናጂ፣ ዣናዢ፣ ዘናዚ፣ ወናዊ ስታዩቸው እንደዚህ ተያያዥነት ባለው ሁኔታ ቅርጻቸውን ሲቀይሩ እናያለን። አራተኛ ፊደላትም ስታዩቸው እንግዲህ ሁለት እግር ወይም ደግሞ ሁለት መስመር ወደታች የተዘረጋ ያላቸው ፊደሎች አንደኛው መስመራቸው ወይም አንደኛውን እግራቸው በግራ በኩል ያለውን እግራቸውን ያሳጥራሉ። ስታዩቸው ይሄው በዘ እና በዛ መካከል ያለው እዛ የሚባለው ወይም አራተኛው ፊደል በቀኝ በኩል ሶሪ፣ በግራ በኩል ያለውን እግሩ አጠረ ወይም ደግሞ እስከታች እኩል ሆኖ አልተስተካከለም። እንደዚሁ ይህን ስታዩት እንደዛ፣ በዛ መንገድ ይኸው፣ ግርግራቸው ወይም አንደኛ መስመራቸው አጠራ አጠር ያለ ነው። ይሄውን የጠ ቤተሰቦችም እንደዚህ ሶስት እግር ነበር የምንበራቸው። ሁለቱ እግራቸው አጠር ብሎ ቀረ አልረዘመም፣ እንደዚህኛው የጨ ቤተሰቦቹም እንደዚሁ ሁለቱ እግራቸው ከላይ ነው የቀረው፣ አንደኛው ብቻ ነው የረዘሙ። ጋ እና ዋ ለየት ይላሉ። ከዚህ ጋር ላይ ያው ጋ በዚህ በኩል እንደዚህ ጥያቄ ምልክት የመሰለ ምልክት አለው። ይሄ ደግሞ የምታዩት ወደታች የተዘረጋ ግርሜ ተጨመረበት። እንግዲህ እነዚህን ቅርጻቸውን ለመያዝ በቀላሉ ይጠቅማቸዋል ብዬ ስላሰብኩ ነው፣ እንደዚህ ዲቴል እያሳየኋችሁ ያለ እንደ እኔ አንድ በአንድ እንዴት እንደሆነ ቅርጻቸው እያዩቸው። ምክንያቱም የእነዚህን ቅርጽ ማወቁ እናንተ የምትፈልጉትን ድምፅ መጻፍ ስትፈልጉ በምልክቱ በዚህ ምክንያቱም ሆሄያት ወይም እነዚህ ፊደላት የድምፅ ምልክት ናቸው። የድምፅ ውክልና ነው የያዙት። እነዚህን ውክልናዎች ይዘን ነው ቃላት የምንጽፈው። ስለዚህ እነዚህን እያንዳንዳቸው ቅርጽ የራሳቸው ድምፅ ስላላቸው ቅርጻቸውን እያንዳንዳቸውን ማወቁ ያስፈልጋል ማለት ነው ለመጻፍና ለማንበብ። ለማንኛውም አምስተኛ ፊደላት ጋር ስትመጡ ደግሞ ማየት የሚጠበቅባችሁ ነገር ቢኖር ከእግራቸው ላይ ቀለበት ወይም ዜሮ ነገር ተጨማሪ ተጨማሪ ዜሮ ነገር አለው። እንደምታዩት ዌ፣ ዜ፣ ዤ፣ ዴ፣ ጄ፣ ጌ፣ ጤ፣ ጬ እነዚህ ሁሉ እግራቸው ጋር ለየት ያለ ነገር አለው። ክብ ክብ ወይም ቀለበት ነገር እዛ ስድስተኛ ፊደሎቹ ጋር ስትመጡ ብዙ ጊዜ በድምፅ የየራሳቸው ድምፅ አላቸው። ቅርጽ ግን እንደ እነዚህኞቹ አሁን ለምሳሌ ክብ ክብ አላቸው እንደምንለው ተያያዥነት ባለው ሁኔታ አይቀይሩም። ለምሳሌ ው ከመሀሉ ላይ የሆነ አግድም መስመር አለው። ዝ ደግሞ ከዚህ ጋር ላይ ጠመም ያለ ነገር ነው የተጨመረበት። ዥ እንደዚህ በራሱ የራሱን ቅርጽ ይዞ ይ ቅርጽ አለው። ድና ጅ ስታያቸው እንደዚህ፣ ግ ሌላ፣ ጥ፣ ጭ። ስለዚህ እነዚህ ጋር ወጥ የሆነ ቅርጽ እንደዚህ ነው ብላችሁ የምትይዙት ባይኖርም እያንዳንዳቸውን እየጻፋችሁ መለማመዱ ወሳኝ ነው ማለት ነው። ቅርጻቸውን ለመያዝ ሰባተኛ ቤተሰቦቻቸው ጋር ስትመጡ ሰባተኛ ቤተሰቦች በቀኝ በኩል ያለ እግራቸው ሁለት እግር ወይም ሶስት እግር ያላቸው ፊደላት ከሆኑ ወይም ደግሞ በቀኝ በኩል ያለው መስመር አጠር ይላል። እንደ ግራ በኩል እንዳለው መስመር ረዘም ብሎ ወይም እኩል ሆኖ አይወርድም። ለምሳሌ ዛ ወይም ዞ የዘ ቤተሰብ የሆነውን ዞ ስታዩት በዚህ በቀኝ በኩል ያለው አንደኛው መስመር አጠር ብሎ ቀረ፣ አንደኛው ይረዝማል። እንደዚሁ የዦ ቤተሰብም በዛው የዶ የጆ፣ ጦ፣ ጮ እነዚህ ሁሉ በዛ መንገድ ነው እንት የሚሉት። ስለዚህ አሁን ይህንን ከግራ ወደ ቀኝ እንደዚሁ በየቤተሰቦቻቸው እንዳነበብ ሁላችሁ ሁሉ አንደኛ የፊደላትን ቤተሰብ ሁለተኛ የፊደላትን ቤተሰብ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት ቤተሰቦቻቸውን እያንዳንዳቸውን በየ ቤተሰባቸው ሳይሆን እያንዳንዱን የአንደኛ ቤተሰብ ፊደል የሆነውን የሁለተኛ ቤተሰብ ፊደል የሆነውን ወይም ሁለተኛ የፊደላትን ቤተሰብ ሶስተኛ የፊደላትን ቤተሰብ አራተኛ የፊደላትን ቤተሰብ አምስተኛ የፊደላትን ቤተሰብ ስድስተኛ የፊደላትን ቤተሰብ ሰባተኛ የፊደላትን ቤተሰብ ደግሞ እያንዳንዳቸው ልጥራላችሁ። ይሄ የመጀመሪያ ፊደሎች ናቸው፣ ወይም የመጀመሪያ ፊደላት ቤተሰቦች ናቸው። የመጀመሪያው ፊደል ወ ነው። እንግዲህ ወ ወደዚህ ስታዩት ሰባት ቤተሰብ አለው። ከዚህ ከወ ቤተሰቦች ውስጥ የመጀመሪያው ወ ይቅርጻለው። ቀጥሎ ዘ እንደዚሁ የምታዩት ይህ ቅርጽ አለው። ዠ፣ ከዚያ ደ፣ ጀ፣ ገ፣ ጠ፣ ጨ። አንድ ልድገምላችሁ፣ ወ፣ ዘ፣ ዠ፣ ደ፣ ጀ፣ ገ፣ ጠ፣ ጨ። እንግዲህ እነዚህ ደግሞ እያንዳንዳቸው ሁለተኛ ሁለተኛ ቤተሰቦች አሏቸው። እነዚህን ደግሞ ልጥራላችሁ። እንግዲህ የወ ቤተሰብ የሆነው ሁለተኛ ቤተሰቡ ለምሳሌ ው ነው የዘዙ ከዛ የዠ ደግሞ ዡ የደዱ፣ የጀጁ፣ የገጉ፣ የጠጡ፣ የጨጩ ይባላል። ይህን እንደጥራላቸው አንዴ ው፣ ዙ፣ ዡ፣ ዱ፣ ጁ፣ ጉ፣ ጡ፣ ጩ። ከዛ ሶስተኛ ቤተሰቦቻቸው ጋር ስትሄዱ ደግሞ የወ ቤተሰብ የሆነው ሶስተኛው ፊደል ዊ ይባላል። የዘ ቤተሰብ ሶስተኛ ፊደሉ ዚ፣ የዠ ቤተሰብ ሶስተኛ ፊደሉ ዢ፣ የደ ቤተሰብ ሶስተኛው ዲ፣ የጀ ጂ፣ የገ ጊ፣ የጠ ደግሞ ጢ፣ የጨ ፊደል ሶስተኛው ቤተሰብ ጪ ይባላል። ስለዚህ ይህን ምትጥራላችሁ፣ ዊ፣ ዚ፣ ዢ፣ ዲ፣ ጂ፣ ጊ፣ ጢ፣ ጪ። አሁን አራተኛ ቤተሰባቸው ጋር ስንሄድ የው አራተኛ ቤተሰብ ይሄ ነው ዋ። የዘ ደግሞ ዛ፣ የዠ ቤተሰብ ዣ፣ የደ ቤተሰብ ዳ፣ የጀ ቤተሰብ ጃ፣ የገ ቤተሰብ አራተኛው ጋ፣ የጠ አራተኛው ቤተሰቡ ጣ፣ የጨ አራተኛ ቤተሰቡ ደግሞ ጫ የሚል ድምጽ አለው። ይህን ድምጽ እያንዳንዳቸውን አንዴ በድጋሚ ልጥራላቸው። ዋ፣ ዛ፣ ዣ፣ ዳ ጃ፣ ጋ፣ ጣ፣ ጫ። ከዚያ አምስተኛ ቤተሰቦቻቸው ጋር ስንመጣ የወ አምስተኛ ቤተሰብ ዌ፣ የዘ ደግሞ ዜ፣ የጀ ዤ፣ የደ ዴ፣ የጀ ደግሞ ጄ፣ የገ ፊደል አምስተኛ ቤተሰቡ ጌ፣ የጠ አምስተኛ ቤተሰብ ጤ፣ የጫ አምስተኛ ቤተሰብ ደግሞ ጬ ይባላል። ይህንንም አንዴ በድጋሚ ልጥራላችሁ። ዌ ዜ ዤ ዴ ጄ ጌ ጤ ጬ። ከዛ ስድስተኛ ቤተሰቦቻቸው ጋር ቅድም እንግዲህ ቅርጻቸው የራሳቸው ነው በቋሚነት ቀለበት አላቸው፣ ጎናቸው ላይ አግድም መስመር አላቸው፣ ወይም እግራቸው ሸፋፋ ነው እንደሚባሉት ቀለል አድርጎ እንደዚህ በአንድነት አያይዞ ለመናገር አይመችም። እንዳልኳቸው የምታዩቸው የራሳቸው ቅርጽ አላቸው። ድምጻቸውን ደግሞ እንደዚሁ ልጥራላቸው። የወ ስድስተኛ ቤተሰቡ ው፣ የዘ ስድስተኛ ቤተሰቡ ዝ፣ የዥ ስድስተኛ ቤተሰቡ ዥ፣ የደ ድ፣ የጀ ደግሞ ጅ፣ የገ ግ፣ የጠፊደል ጥ፣ የጨፊደል ደግሞ ጭ ይባላል። አሁን ከዛ እያንዳንዳቸው ልጥራላችሁ ው ዝ ዥ ድ ጅ ግ ጥ ጭ። ከዚያ ስድስተኛ እንደዚህ ካየን በኋላ ሰባተኛቸው ወይም ሰባተኛ ቤተሰቦቻቸው የወ ቤተሰብ ወ ይባላል። የዘ ቤተሰብ ደግሞ ዞ። አሁን ይህ ዎ። ከዚያ ሰባተኛው ይሄኛው የዘ ቤተሰብ ደግሞ ዞ የዠ ቤተሰብ ዦ የደ ቤተሰብ ሰባተኛ ቤተሰቡ ዶ የጀ ሰባተኛ ቤተሰቡ ጆ የገ ሰባተኛ ቤተሰቡ ጎ የጠ ሰባተኛ ቤተሰቡ ጦ የጨ ሰባተኛ ቤተሰቡ ጮ ይባላል። እነዚህን አንድ በአንድ ለጥራላችሁ ደግሜ። ወ፣ ዞ፣ ዦ፣ ዶ፣ ጆ፣ ጎ፣ ጦ፣ ጮ አሁን እንግዲህ እነዚህ እያንዳንዳቸውን ድምጾች ጠራሁላችሁ። ለማንኛውም እናንተ የፊደላትን ቅርጽና ድምጽ ለማወቅ መጀመሪያ እነዚህን ነገር ያዙ። እነዚህ የመጀመሪያ ፊደሎቹን ከያዛችሁ በኋላ ሁለተኛ ቤተሰቦቻቸው እንደነገርኳችሁ ከጎነ ጎናቸው ላይ አግድም አግድም መስመር አላቸው። ሶስተኛ ቤተሰቦቻቸው ከእግራቸው ላይ ሸፈፍ ሸፈፍ ያለ ወይም ጫማ ነገር፣ አራተኛ ቤተሰቦች እነዚህ ሁለት እግር ያላቸው የሚባሉት እነዘነ ዥ የምታያቸው ሁለት እግር አላቸው ማለት ሁለት መስመር ወደታቸው የተዘረጋ ነገር አላቸው ማለት ነው። ለምሳሌ ደ እንደዚሁ ወደታችበት እግር የተዘረጋለው ጄ እንደዚሁ ጠ ደግሞ ሶስት መስመር አለው። የጨም ሶስት እግር አለው። እነዚህን አይነት ፊደላት በግራ በኩል ያለ መስመራቸውን አሳጥረው አንድ እግራቸውን ብቻ ወይም አንድ መስመር ወደታቸው የተዘረጋውን ብቻ ረጅም አድርገው በነበረው ርዝማኔ ልክ ይተውታል። በዚያ መንገድ ነው ቅርጻቸው የሚቀይሩት። ባለአንድ እግር ፊደላት ግን እንደዚሁ አብዛኛውን ጊዜ ወደ ግራ በኩል ጠመም ይላሉ። ለምሳሌ ጋ የምታዩት ወደዚህ በኩል ነው እግሩ የተጣመመው ግ የነበረው ይህን ወደዚህ ብታጣምሙት ጋ ይሆናል ማለት ነው። ወይም ከእግሩ ላይ ወደ ግራ ብታጣምሙት ጋ ይሆናል። ሌሎች ፊደሎች እነታ እነቻ ወይም የተ ቤተሰብ፣ የቸ ቤተሰብ፣ የ ቤተሰብ ስታዩት በዚህ መንገድ እግሩ ወደዚህ ያጣምማል። አንድ እግር ነው ያለው። በዛ መንገድ ያዙት። አምስተኛ ቤተሰቦቻቸው ጋር ስትመጡ ከእግራቸው ላይ ክብ ወይም ዜሮ ዜሮ ነገር እየተጨመረበት ነው የሚሆነው። ስለዚህ በቀላሉ በዚህ መንገድ ያዙ። ስድስተኛ ቤተሰቦቻቸውን በድጋሚ እንደነገርኳችሁ ድምጻቸውን እየጠራችሁ እየጻፋችሁ ተለማመዱባቸው። ሰባተኛ ቤተሰቦቻቸው ጋር ስንመጣ በግራ በኩል ነበረ አራተኛ እያልኳቸው የነበረ በግራ በኩል ያለው ነበረ ያጥራል ያልኳችሁ። ሰባተኛ ጋር ስንመጣ ደግሞ በቀኝ በኩል ያለው አጥሮ እናገኘዋለን። እንግዲህ በዚህ መንገድ በቀላሉ ቅርጻቸውን ይህን ያልካወራን በኋላ ቀጣዩ ደግሞ እናንተ እያንዳንዳችሁ ይህንን ሁሉ ቅርጽ እና እንደዚሁም ደግሞ የፊደላትን ድምፅ እየጠራችሁ ተለማምዳችሁ መጻፍና ማንበብ ስትሞክሩ ግን የምትቸገሩ ልጆች አላችሁ። ስለዚህ መጻፍ ማለት መጀመሪያ እንዴት እንደሆነ አሳያችሁ እና ከዛ በኋላ የምታነቡት ደግሞ የተጻፈ ነገር ስለሆነ እንዴት እንደምትጽፉ እና እንደምታነቡ ሁለቶቹንም በአንድ አጣምሬ ያሳያችኋለሁ። ስለዚህ አሁንም በድጋሚ እስከ መጨረሻው ተከታተሉኝ። ከዚያ ውጭ ይህንን ሁሉ እየሞከራችሁ በቀላሉ መረዳትና ማንበብ መጻፍ እየተቸገራችሁ ልጆች፣ እኛ በኦንላይን ተማሪዎችን ተቀብለን እያስተማር እንገኛለን። ይህ የኦንላይን ትምህርት ቤታችን ስልክ ነው፣ ታች ላይ የምታዩት ስልካችን፣ እሱን አንስታችው በኢሞ በዋትሳፕ በቴሌግራም በሚመቻችሁ ይህን ስልክ ከመዘገባችሁ በኋላ ብትደውሉልን ቮይስ ብታስቀምጡልን ቴክስት ብታደርጉልን እናንተ በሚመቻችው ሰዓት በማንኛውም ሰዓት እንድትማሩ እናደርጋለን ለማንኛውም ወደ ዛሬው ትምህርታችን ቀጥታ እንሄድ እንግዲህ በዋናነት ለመጻፍ እነዚህን ፊደሎች ማወቅ አለባቸው ብያችኋለሁ ለምሳሌ ወጣ ብላችሁ ጻፉ ብትባሉ ወ የሚባለውን ፊደል እና ጣ የሚባለውን ፊደል ወይም ደግሞ ወ እና ጣ የሚባለውን ድምፅ የያዘውን ሆሄ ማወቅ ይጠበቅባቸዋል ማለት ነው። ስለዚህ ወ የሚባለው ድምፅ ይሄን አይነት ቅርጽ አለው። ይህ ሆሄ ወይም ፊደል ይባላል። ስለዚህ የድምፅ ውክልና ስለሆነ ይህን መረጥኩት። ቀጣዩ ደግሞ ከምፈልገው ድምፅ ጋር ተመሳሳይ ድምፅ ያለውን ሆሄ እመርጣለሁ፣ ጣ የሚል ማለት ነው። ስለዚህ ይህችን ወ እና ይህችን ጣ አገጣጥሜ ወይም ደግሞ በቅደም ተከተል ከግራ ወደ ቀኝ ደርድሬ ስጽፋቸው ወ እና ጣ እንደዚህ ይቀመጣሉ። ሳነበው ደግሞ ወጣ ይላል ማለት ነው። ቀጣዩ ወጥ የሚል ጻፍ ቢባል እኔ ወይም ደግሞ እኔም እናንተን ጻፉ ብላችሁ ማድረግ የሚጠበቅባችሁ ነገር መጀመሪያ ወ የሚባለው ፊደል የትኛው ነው ብላችሁ ከወ ቤተሰቦች ውስጥ የመጀመሪያው ፊደል ወ የሚል ድምፅ አለው። ስለዚህ ይህን ሆሄ እጽፋለሁ መጀመሪያ። እዚያ ጥ የሚለው የሚባለው ደግሞ ከጠ ቤተሰብ ውስጥ የትኛው ነው የሚለውን ለማወቅ የመጀመሪያው ጠ ነው የሚባል፣ ሁለተኛው ጡ፣ ሶስተኛው ጢ አራተኛው ጣ የሚል ድምጽ አለው። አምስተኛው ጤ የሚል ድምጽ አለው። ስድስተኛው ጥ የሚባል ድምፅ አለው። ስለዚህ ጥ የሚባለውን ስለምፈልግ ይህን መርጣለሁ። ስለዚህ መጀመሪያውን ወ መርጫለሁ፣ ከዚያ ቀጥሎ ጥን እጽፋለሁ። ሁለቶቹን ይችን ወና ይችን ጥ በዚህ መንገድ ከአስቀመጡ በኋላ ሳነበው ወጥ ወጥ ይላል ማለት ነው። ስለዚህ እንደዚህ አድርጌ የጻፍኩ ሳነበው ደግሞ ፊደሎቹን አጋጣጥ የሚስተራ አነበብኩት ማለት ነው። ቀጣይ ዘጋ የሚል ቃል መጻፍ ብፈልግ ወይም ደግሞ እናንተ ዘጋ የሚል ቃል መጻፍ ብትፈልጉ መጀመሪያ የሚያስፈልጋችሁ ፊደል ዘ ነው። ከዛ ቀጣዩ ደግሞ ጋ የሚል ድምፅ ስላለ እሱም ያስፈልጋችኋል። የመጀመሪያ ዘ የሚባለው ፊደል ይሄ ነው። ከዚያ ከገ ፊደል ውስጥ ደግሞ ገ፣ ጉ፣ ጊ፣ ጋ ይሄ ነው ማለት ነው። ድምጹ የምንፈልገውም ይህን ስለሆነ ዘጋ ሲል አነ ሌላኛው የሚያስፈልገውን ከዘ ቀጥሎ ይሄ ጋ የሚል ድምጽ አለ። ይህንን ድምፅ የያዘው ፊደል ወይም ሆሄ ደግሞ ይሄ ነው። ስለዚህ ይህንን ከዘ ቀጥዬ አጽፈዋለሁ ወይም ደግሞ አስቀምጠዋለሁ ማለት ነው። ስለዚህ ዘ መጀመሪያ አስቀመጥኩኝ ወይም ጻፍኩት፣ ሁለተኛ ደግሞ ጋ የሚባለውን ጻፍኩ። ከዚያ ይህን ሳነብ ዘጋ ይላል። ቀጣይ ዘዴ የሚል ቃል እስኪ እንጻፍ። ዘዴ ዘዴ ዘዴ የሚለውን እንደዚሁ ዘ የሚለው ድምጽ ይሄ ነው። ከዛ ዴ ደግሞ ከደ ቤተሰብ የትኛው እንደሆነ እናያለን። ይሄ ደ የመጀመሪያው ቤተሰብ ነው። ከዚያ ዱ ሁለተኛው ድምጽ ነው። ዲ ሶስተኛ ቤተሰቡ ነው። ዳ እኛ ዴ ነው የምንፈልገው። ስለዚህ ዘዴ ከሚለው ውስጥ የሚወጣው ድምጽ ይህን የዚህ ሆሄ ስም ነው ዴ። ስለዚህ ይህንን እንጽፋለን። ድና ዶ አሉ እነሱ አያስፈልጉንም። ስለዚህ ዴ እንወስዳለን ማለት ነው። ስለዚህ ዘ ዴ፣ ዘና ዴ እንጻፍኩኝ ዘዴ ብዬ ያነበኩት ማለት ነው። ቀጣዩ ደ ጂ፣ ደ ጂ፣ ደና ጂ። ደ እዚህ ጋ አለ። ከጀ ቤተሰብ ውስጥ ደግሞ ስድስተኛ ቤተሰቡ ጂ ከዛ እነዚህ አገዛት የሚሰፍ ደጅ ይሆናል ማለት ነው። ሌላ ደጋ የሚል ጻፉ እስኪ፣ እናንተ ደጋ ደጋ የሚያስፈለጋችሁ ፊደል ደ እና ጋ ነው ማለት ነው። ደና ጋ ስለዚህ መጀመሪያ ላይ ደ ይህንን ትወስዳላችሁ። ቀጣይ ደግሞ ማን ይሆናል ጋ። ስለዚህ ይህን ትወስዳላችሁ። መጀመሪያ ላይ ይህን ትጽፋላችሁ፣ ቀጥሎ ይህን ትጽፋላችሁ። ሁለቶቹን በቅደም ተከተል ስታስቀምጧቸው ይሄው፣ ይህን ደ ታስቀምጣላችሁ፣ ቀጥሎ ጋ። ሁለቶቹን በአንድ ላይ አጣምራችሁ ብትጠሯቸው ምን ይሆናል? ደጋ። በዚህ መንገድ አነበባችሁት ማለት ነው። መጀመሪያ እነዚህን በቅደም ተከተል ስታስቀምጡ ጻፋችሁ ማለት ነው። እዛ በመቀጠል ደግሞ እነዚህን በቅደም ተከተል በትክክል ስትጠሯቸው ደግሞ ማንበብ ማለት ነው። ስለዚህ መጻፍም ማንበብም በጋራ ባንድ ላይ መለማመድ እንደዚህ በቀላሉ ይቻላል። ደጋ ከዚያ ዋጋ ዋጋ ዋጋ የሚል ጻፍ። ውስጥ ዋጋ። ስለዚህ ከወ ቤተሰብ ዋ የሚል ድምጽ እንፈልጋለን። ይሄ ዋ የሚባለው ይሄ ነው። አራተኛው ፊደል፣ የመጀመሪያ ወ ነው፣ ሁለተኛው ው፣ ሶስተኛው ዊ፣ አራተኛው ጋር ስንመጣ ዋ፣ አምስት ዌ፣ ስድስት ው፣ ሰባት ወ ነው። እነዚህ ያስፈልጎንም፣ ይህን መርጠናል፣ ዋ። ከዚያ ከገ ቤተሰብ ደግሞ ጋ የሚባል ድምጽ ያስፈልጋል። የመጀመሪያው ገ ነው። የሁለተኛው ጉ ሶስተኛው ጊ፣ አራት ጋ ይሄ ያስፈልገናል ማለት ነው። እዚያ ጌ፣ ግ፣ ጎ አሉ። እነዚህን አንፈልግም። ይህንን መረጥና እነዚህን በቅደም ተከተል መጀመሪያው ዋን ጻፍ፣ ከዚያ ጋ። ምክንያቱም ስናገርም ይሄ ቅደም ተከተል ስላለው ዋጋ፣ የመጀመሪያው ዋ ከዚያ ጋ ነበው። ዋጋ ዋጋ። ወጪ የሚል መጻፍ ፈልጉ። ወጪ ወ ያስፈልጋል። ከዚያ ጪ የጨው ቤተሰብ ጪ የሚባል ድምጽ ያለው ፊደል እንፈልጋለን። ከጨው ቤተሰብ ይኸው ወ ይሄ ነው የመጀመሪያ ፊደል ነው፣ ወ ይህን እንወስዳለን። ከዚያ ጪ የሚል ጨ ጩ ጪ ይሄ ነው። ጪ ማለት ጪ የሚል ድምጽ ያለው ሆሄ ይሄ ነው። ይህን እንወስዳለን። ከዚያ ይህንና ይህን በቅደም ተከተል መጀመሪያ ወን ከዚያ ጭን አድርገን ስንጽፈው ወጪ ይኸው ወጪ። ውድ የሚል ቃል ብጽፎ ውድ፣ ስለዚህ ው ወው ሁለተኛው ድምጽ ይሄ ነው። ወይም የወ ፊደል ሁለተኛው ው የሚባለው ይሄ ነው። ስለዚህ ይሄ ሆሄ ው የሚል ድምጽ ስላለው ይሄን እንወስዳለን አንድ እዚያ ከደ ቤተሰብ ደግሞ ድ የሚል ድምጽ እንፈልጋለን። ድ ማለት ነው። ስለዚህ ሁለቶቹን አገጣጥመን እንደዚህ በትክክል ጽፈን እዛ ይሄን ስንጠራ ውድ የሚል ውድ የሚል ቃል ይኖረዋል ማለት ነው። ጠጋ ወይም ጠጋ አጥብቃችሁ ታነቦት። ጠጋ ወይም ጠጋ። ስለዚህ ጠ ያስፈልጋል፣ ለዚህ ጋ ይሁ ጠ ማለት ይሄ ነው። ጋ ደግሞ አራተኛ ፊደል ይሄ ነው። ስለዚህ እነዚህን አስቀምጣችሁ ጽፉ። ጠጋ ጠጋ የሚል ቃል ታነባላችሁ ማለት ነው። ቀጣዩ ጠጣ የሚል እስኪ፣ ጠጣ ጠጣ። እነዚህ ሁለቶቹም የጠ ቤተሰቦች ናቸው። እነዚህም በቅደም ተከተል የሚያስፈልጉትን ድምጾች ከጠ ቤተሰቦች ውስጥ መርጦ ማስቀመጥ ነው። አሁን የመጀመሪያው ጠ የሚል ድምፅ አለ። ይሄ ነው። ከዚያ ጡ ጢ አለ። እነዚህ አያስፈልጉም። ጣ ይሄ ነው። ስለዚህ ጠንና ጣን እነዚህን አስወጥታችሁ አጠጋግታችሁ ብታስቀምጡት ጠጣ የሚል ቃል ትጽፋላችሁ ማለት ነው። ጠጣ ጠጣ። ስለዚህ እናንተ ስትጽፉ ከድምጻችሁ ላይ ያለው የሚያስፈልጋችሁ መጀመሪያ የተኛው ፊደል እንደሆነ ድምጻችሁ ላይ እንዳለ መረዳት ከዚያ ቀጥሎ ያንን የሚያስፈልጋችሁን ሆሄ ወይም ድምጽ ከፊደላት ገበታ ላይ ፈልጋችሁ በትክክል ማግኘት ያን ያገኛችሁትን ፊደል ከወረቀታችሁ ላይ በትክክል ማስቀመጥ፣ ከዛ በዛ መንገድ እንደዚህ በቀላሉ መጻፍ ይቻላል ማለት ነው። ለምሳሌ ጠጭ፣ ጠጭ፣ ጠጭ ብሎ መጻፍ ቢያስፈልግ የመጀመሪያው ጠ ነው። ከዚያ ጭ፣ ስድስተኛው የጨ ቤተሰብ ነው። ይህን መረጥኩ፣ ምክንያቱም መጀመሪያውኑ እነዚህም ፊደላት ስላጠናኋቸው፣ እናንተም እንደዚሁ አጥንታችሁ በስርዓት ፊደላትን ድምፅ ማወቅ ይጠበቅባችኋል። በቀላሉ እንደዚህ ለመጣፍ ጠ እዚያ ይችን ጠ ከዚያ ጭን አስቀመጡ ጠጭ የሚል ቃል ጻፍ ማለት ነው። ጥጃ ጥጃ ጥጃ ብላችሁ ጻፉ። እስኪ ጥ ለማለት ይቻለች የመጀመሪያው ጠ ነው፣ ሁለተኛው ጡ፣ ሶስት ጢ፣ አራት ጣ፣ አምስት ጤ፣ ስድስተኛ የሚሰብ ጥ የሚል ድምጽ ያለው ፊደል ይሄ አለ። ይሄን እንወስዳለን። ጦ አያስፈልግም ሰባተኛው ነው። ስለዚህ ድምፅ ወሰድነ ጥ ከዚያ ጃ ጃ ደግሞ ከእጀ ቤተሰብ እንወስዳለን። ጀ ጁ ጂ ጃ ይህን ነው የምንፈልገው። ሌሎቹ ጄ ጅ ጆ አሉ። እነዚህ የማያስፈልጉም፣ ይህ አያስፈልግም። እነዚህን ወሰድና በቅደም ተከተል የመጀመሪያው ድምፅ ጥ ነው፣ ከአንደበት ላይ ያለውን እሱን አስቀመጡ። ቀጣይ ደግሞ ከእጀ ቤተሰብ ጃ የሚለውን መረጥነ ወይም ስለመረጥነው ሳይሆን ድምፁም ጃ የሚል ከአንደበታችን ላይ ስላለ እሱን ስለምንፈልገው አመጣን። ከዛ ይህን አገጣጥመን ጥጃ የሚል በዚህ ልክ ጻፍን ማለት ነው። ጥጃ። ጥጥ፣ ጥጥ አሁን ጥጥ፣ ጥጥ። ይሄ ማጥበቅና አንደኛውን ላላ አንደኛውን ጠበቅ አርጎ ማንበብ፣ የአንድ ቤተሰብ ተመሳሳይ ፊደላትን ወይም አንድ ድምጽ ያለው ፊደል ግን በአነባብ ጠበቅና ላላ በማድረግ ትርጉም እንዲሰጥ አድርጎ የሚጻፍ ድምጽ ነው። ለምሳሌ ጥጥ ጥ ይችናት፣ ከዚያ ሁለቶቹን ጥጥ እንጽፍና ጥጥ። አሁን አንደኛውን ጥ ጥጥ፣ ታውቃላቸዋል ወይም ኮተን የሚባለው የልብስ መስሪያ ምና የሚያገለግለው እሱ ማለት ነው። ጥጥ ስለዚህ ጥጥ ለመጻፍ ሁለት ዬ ይህን ፊደል መጻፍ ጥጥ። አሁን ጥጥ ስትሉ ብዙ ይህን ያልወጣ ያለ ትርጉሙ ግልጽ ሆኖ ያወጣል። አንደኛውን ላላ አንደኛውን ጠበቃ አርጋችሁ ማንበብ ጥጥ ጥጥ ጥጥ። በቃ በማንበብ ስታነቡት በትክክል በዚህ ትርጉም በሚሰጥ መንገድ አርጋችሁ አንብቡት። ጥጥ ከዚያ ዋዛ ዋዛ የሚል ቃል ጻፉ። ዋ ዛ የሚል ቃል ጻፉ። አሁን የወ ቤተሰብ ጋር አራተኛው ድምፅ ዋ ዋ የሚባል ፊደል ነው ወይም ድምፅ ነው። ዋ ስለዚህ ያስፈልጋል። ዋ ከዚያ ዛ ደግሞ ከዘ ቤተሰብ አራተኛው ዛ። ስለዚህ ዋ ዛ ከወ ቤተሰብ ይህን መረጡ፣ ከዘ ቤተሰብ ይህን መረጥኩኝ። ይህ ዙም ባስገባ ዋ ዙ ነው የሚሆን ከምፈልገውን ጽሑፍ አይጽፍልኝም ይህ ባስገባ ዋዜ ነው የሚል አይሆንም። ይህም ባስገባ ዋዜ ነው የሚሆን አይሆንም። ስለዚህ በትክክለኛ ትክክለኛውን ድምፅ መምረጥ መጀመሪያ ያስፈልጋል። ሌሎችን ፊደሮች ባስገባም ከዚህ ጋር ተመሳሳይ ድምፅ ያለው ፊደል ስለሌለ ትክክል አይሆንም ማለት ነው። ስለዚህ ዋዛ፣ ይህን ዋና ከዚያ ይችን ዋና ይችን ዛ በአንድ ላይ አድርጌ እንደዚህ ስጽፍ ዋዛ፣ ዋዛ፣ ዋጠ፣ ዋጠ ዋጠ። ይሄ ዋ አሁን ዋ ዋጠ ብዬ መጻፍ ፈልጌ ይሄን ዋዛ ብጠቀም ዋጠ የሚል ንባብ አይሆንም። ስለዚህ ጠ የሚባል ድምጽ ያስፈልገኛል ማለት ነው። ስለዚህ ጠ ይሄ ነው ጠ የሚባለው ፊደል ጠ የሚል ድምጽ ይዟል። ስለዚህ ድምጽ ያስፈልጋል። ስለዚህ ዋን እና ጠን አንድ ላይ አድርጌ ጽፌ ዋ ከዚያ ጠ ቢቀያየር ቦታ ቢቀያየር ራሱ እንደዚሁ ስናነበው በዚህ ይሄ ትርጉም አይኖረውም። ስለዚህ ቅደም ተከተሉንም መጠበቅ አለባችሁ። ሁሌ እንደምነግራችሁ በዚያ ቅደሙን ተከተሉን ጠብቃችሁ ትክክለኛውን ድምፅ መርጣችሁ በዚህ ካስቀመጣችሁት በቀላሉ እንደዚህ ማንበብ ትችላላችሁ። ዋጠ። ከዛ በተረፈ ከኛ ጋር በቀላሉ በአጭር ጊዜ በተወሰነ ጊዜ በትንሽ ቀናት የምትፈልጉትን እውቀት ማግኘት ከፈለጋችሁ ይሄው ስልካችን፣ ያ ለሁሉም የኦንላይን ትምህርት ቤት ስልክ ነው። ይህንን ስልክ በማስታወሻችሁ ወይም በስልካችሁ ያዙና በምንመቻችሁ ሰዓት በማንኛውም ሰዓት ደውሉልን በኢሞ በዋትሳፕ በቴሌግራም በማንኛውም እናንተ በምቻችሁ ሶሻል ሚዲያ ቴክስት ብጽፉልን ሀይ ብትሉን ቮይስ ብታስቀምጡልን ወይም ብደውሉልን በማንኛውም ሰዓት ስልካችሁን አንስተ እናንተ የምትፈልጉትን ትምህርት እንድትማሩ እናደርጋለን በተረፍ በማንኛውም ሰዓት የምንለቃቸው ቪዲዮዎች እንዲደርሷችሁ ሳብስክራይብ አድርጉ ላይክ ሼር እያደረጋችሁ ለጓደኞቻችሁ እንዲደርሱ አድርጉ በሌላ ዝግጅት እስከምንገናኝ ሰላም